አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዛሬቱ ቤተሰቦች ሰላም ናችሁ? እኛ ሰላም ነን፣ አልሐምዱላ። ዛሬ ደግሞ ይዘንላችሁ የመጣ ነው የአልጫ የድንች ቀይ ወጥ እና የድንች አልጫ ልንሰራ ነው። ቪዲዮ እንደምትወዱት እርግጠኛ ነኝ። እስከ መጨረሻ አብራችሁን ቆዩ። ላይክ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ላይክ ለምታደርጉትና ሰብስክራይባችሁን ጥሩ ጥሩ ሃሳብ በኮሜንት ለምታስቀምጡ በጣም እናመሰግናለን። አብራችሁን ቆዩ። እሺ ውዶችዬ፣ አሁን መከትፈው ካሮት ነው ታያለች። አይዋ ችግር ነው የድንች ይሄ የድንች ወጥ ነው ለወጥ ነው። ይሄ ደግሞ ላልጫ ነው ማለት ነው። ዝጋጅ ነው ይሄ ተባዛራሽ አው እና ይሄንን ቆንጆ አድርገን የሚጣፍጥ አድርጌ ተሠርተን እናሳያችኋለን፣ አብረን እንበላለን። ሙ ምንድአሁ በጣም ቆንጆ ነው። ምክንያቱም በጣም የሚጣፍጠው ለጤና በጣም ቆንጆ ነው። ሆርሞኖችን ያነቃቃል፣ ቪታሚን አለው፣ በጣም ቆንጆ ነው። በተለይ ለእርጂና እንዲብሎ እንዳናረጅ ይጠቅመናል። ለእንደኛ አይነቱ በተለይ ለስደተኞች በጣም አሪፍ ነው። እንዳታረጁ ቶሎ እንዳናረጅ ነጭ ሽንኩርት በብዛት ተጠቀሙ። ዘንጅብል ደግሞ ለተለያዩ ለጸጉራችን እድገት ለተለያዩ ነገር ይጠቅማናል። ጸጉር ያሳድጋል። እና እዚህ ጋር ሁን አከታተፌን እንዳትውብኝ ዝም ብዬ በቃ የመጣልኝ ነው ምሰራይ ቆንጆሮ ቆንጆ ነው፣ ያምራል እን እ ካሜራማኗን እንስ እንዴት አያቸዋል። ቪዲዮን ስታየ ትግራይ እንትን እንዶ አይደለም። ይህ ቅርጿ አለለ ያክሱም ያክሱም ካሜራ ማኗን እንዴት ታያችሁት? ቪዲዮውን ከወደዳችሁት አቀራረሱ ቆንጆ ከሆነ እኔ ነኝ የቀረጽኩት ማለት ነው። ለካሜራ ማኗን ላይክ አዎ፣ ካሜራ ማኗን ዜድ ዜይ በዩቱብንም ሰብስክራይብ እያደርጋችኋል። የእሷ ናት በጣም ጉብስ፣ ካሜራ ማን ነበ ይዘው ከከፈላችሁትም ትሰራላችኋለ። በጣም አይዋ እሺ፣ ዜድ አሁን ምን እያደረግሽ ነው? ደግሞ አሁን ደግሞ ቀይ ስር ቀይ ስር እየሰራን ነው። በጣም ቆንጆ ነው ብዬ አስባለሁ። እንደምትወዱ ተስፋ አድርጋለሁ። ቀይስሩ ምራቱ በጣም ፍሬሽ ነው። በጣም አሁን የመጣ ነው። በጣም ቆንጆ ቀይስር ነው እና የተረፈውን ደግሞ እዚ እየሰራን እናሳያቸው ለወዶች የተከታተሉን። ላላት ትጠላላችኋል። ሼፍ እኮ ነኝ። ስንት አመት ተምሬማ እንደዚህ ጉዳ ተሰሪኝ። ምን እየሰራሽ ነው አሁን? ደግሞ እዚጋ እዚጋ ቀይስር እየፈቀፈ እኮ ነው ነገር ግን በፈልጋችሁት ነገር ማለት ትችላላችሁ። ለምሳሌ በቀጫጭን መክተፍ ለፈለገ ላሳያቸው። ጠይብ ግን እኛ እንደዚህ ስለምንፈልገው እንደዚህ ቢሆን አሪፍ ነው። እንደዚህ ማድረግ መክተፍ ይችላሉ። አዎ ይችላሉ። ግን እኛ በምፈገፍቀው የተሻለ ስራ ያቀለልናል ብለን ስላሰብን ነው። ግን ተመለካቾቻችን እንደፈለጋችሁ እንደምችታችሁ ማድረግ ትችላላችሁ። እናመሰግናለን። ጠባች ደግሞ ለዚህ አዎ፣ በጣም ቆንጆ ነው። ቀይ ስር ያው በባህላችን ምንድነው የሚባለው? ግን ያው ቪታሚን እንደ በነገራችን ላይ ለሰላጣን መጠቀም ትችላላችሁ። ይህን ሰላጣ እንደውም ከሳይ በስል ብትጠቀሙ ታሪ ነው። ይሄ ሽንኩርታችንም ገና እያስተካከል ነው ግን ለጊዜው ይህን ማሳያችሁ ብለን ያሰብ ነው። ሰላጣም ደግሞ ከፈለጋችሁ ገንፈል ላደርጋችሁ እንደዚህ ሲፈቅካችሁ ሳይሆን ይሄ ማለት ነው። ይህንን እንዲሁ እንዳላ ገንፍላችሁ ከዛ ሙረባ ሙረባ ወይም መራ ማዘን አለማዘን አድርጋችሁ ከተለያየ የሰላጣ አይነት ጋር መብላት ትችላላችሁ እና ተከታተሉ። ምን ያሉ ደግሞ እዚጋ ሽንኩርት፣ እዚህ ጋር ቀይ ስሩን ሽንኩርት እየጠበስኩኝ ነው

ሺዎች ይሄ ደግሞ ወደዚህ መተናል። ይሄ የቀይ ድንች እየሰራ ነው። ቀይ ወጥ በድንች እያዘጋጀን ነው። እየቁራለን ነው አሁን ኦልሬዲ ወደ መጨረሻው ድንጃ ላይ እየደረሰ ነው። በደንብ እናብስለውና እንመለስላችኋለን። አይ ስሩሽ እስከምን ደርሰው ቀይ ስሬ ደግሞ ይሄንን ይመስላል ልጆች ይሄ ነጭ ሽንኩርት ዘንጅብል ማች? ጨምሮ ቅቤም ካላችሁ ጣል ብታደርጉት ጥሩ ነው፣ አሪፍ ይሆናላችኋል። እኛ ግን ለጊዜው ይሄ ነው። ያውም ከካሜራው ላይ እንትኑር አልሳ እንጂ በጣም ያምራል። ካሜራው ላይ ብዙ አይደለም እዚህ ጋር እንጂ በጣም የሚያምር ከለር ነው ያለው። በጣም ያምራል። በጣም ቆንጆ ነው። ሽታው ራሱ መራ ይሀብል እንደበኩሉ ተወሉታላችሁ። ዚጋ ደግሞ ቀይ ወጣ ሲባል በርበሬ ያለሽ ኢትዮጵያ በርበሬ አሁንም ባገኛ ነው፣ አሳያችኋለሁ ማንም እንመለሳለን ጠብቁት ማሻዋበት እዚህ ጋር ከኢትዮጵያ የመጣ ቆንጆ በርበሬ ነው ከእናቶቻችን የተዘጋጀ ያውም ካሜራው ላይ ነጭ ነው የሚሆነው አይገርምሽ የካሜራችን ያው የጀማሪ ነገር ታውቁታላችሁ እና ወደች ላይክ እያረጋችሁ እያበረታታችሁነ አረት ምኑ ነው የሚያጥረው አማስሊ በደምብ ነጭ ሽንኩርት ጨመረሻል ግን ወላሂ ቀይ ነው በጣም ካሜራው ላይ ነጭ ነው እንጂ ካሜራው ላይ ነጭ ነው። እዚህ ጋር በጣም ቀይ ደሞ፣ ታቁታላችሁ፣ የሰው ቤት ነገር ብዙ አይመችም። ቶሎ ቶሎ ለማለት እየሞከረ ነው። ስራ አለብን ከኋላችን ስራ አለብን፣ ለዛ ነው ወጥቶች። እዚህ ጋር ደሞ ቀይ ስራችን የበሰለ ነው የበሰለ ስራው ሳይኔ ይሄኛው አለ። ይሄ ቅቤ እንዳይመስላችሁ ነጭ ሽንኩርት ነው። ቢስላሚ ቤኒ ቆንጆ ልጆችሽ ይባረኩ። ወይኔ ሸፈብ ዘሃራ እንግዲህ አሚን ምግብሽን እንግዲህ የትልቅ ሰው ምርቃት ጥሩ ነው። ሸፍ ብቻ ሳትሆን ይሄው

ሲበስል ደግሞ አሳያችኋለሁ። የዶሮ መረቅ የዶሮ በጣም ቆንጆ ነው። እስኪ ሲያምር! ይሄ ማሻ አላ ተባረከላ። ይሄ የድንቹ አልጫ ያልናችሁ ነው። ሌላው ኦልሬዲ ጨርሰናል። ይሄ ደግሞ ድንች አልጫ ይህ ደግሞ ቀዩ ነው። ማሻአላህ ስሮዬ ናት ስሮዬ ማሪቱ በደንብ ገና አልበሰለችም ማለት ነው እና ይህ ደግሞ ቀይ ስሩ ነው። ማሻአላህ ተባረከትጫውለ

አሁን የወላችሁ ዶች ዬ እንጀራው ቀርቧል ማለት ነው። አያምርም ወይኔ ሲያምር አይኑ ምናምን ነገር ዋው ዋው ዋው። እና ሙዶች ዬ የወላችሁ የዛሬ ውሏችን ይህንን ይመስላል። አይዋ እንግዲህ በተቻለ እና ቅም ለምሳ ሞክረናል። ቀይ ቀይ፣ ነጭ ና ወዘተረፈ እና ሞክሩት በየቤታችሁ እንደዚህ ስራ ቦታ ቴንደርፐርስ ያደረጋችሁ ዘና ትሉበታላችሁ እና በጣም ያማረ ነው። መሻለ ተባረከ ረህማን። በቀጣይ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ብዝት ይበል። ባይ ላይክ አድርጉ፣ ሰብስክራይብ፣ አስተያየታችሁን በኮሜንት አስቀምጡ። ይመቻችሁ። ዶቼ ባይ